ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማሽቶቹን፣ አዲሱ የትራንስፖርት ግብር አከፋፈል የዘርፉን አሰራር ያላገናዘበ በመሆኑ ወደነበረበት እንዲመለስ ተጠየቀ። የመንግስትና የግል የጤና ተቋማት አገልግሎት አሰጣጥ ጥራት የሚያስጠብቁ አስገዳጅ የጥራት መመዘኛ መስፈርቶችን አሟልቶ ለመስራት ፈቃደኛ አለመሆናቸው ተገለጸ። የመንግስታቱ ድርጅት የእርዳታ ማስተባበሪያ ጽህፈት ቤት የምዕራብ ትግራይ አካባቢዎች አከራካሪ ብሏል በሚል ተቃውሞ ቀረበበት። ኢትዮጵያ ከቻይና ዕዳ ካለባቸው የአፍሪካ ሀገራት ሁለተኛ ደረጃ ላይ ተቀመጠች። ዩናይትድ ኪንግደም ሁለት የእስራኤል ቀኝ ዘመም ሚኒስትሮች እስራኤል በኃይል በያዘችው ዌስት ባንክ በፍልስጤም ማኅበረሰቦች ላይ በተደጋጋሚ ጥቃት በማነሳሳት ማዕቀብ ጥላለች። አዲሱ የትራንስፖርት ግብር አከፋፈል የዘርፉን አሰራር ያላገናዘበ በመሆኑ ወደ ነበረበት እንዲመለስ ተጠየቀ። የትራንስፖርት ዘርፉ የግብር አከፋፈል ቀድሞ ከነበረበት የቁርጥ ክፍያ ተቀይሮ ገቢን መሰረት ባደረገ ተመን እንዲቀየር መደረጉ የሚታወስ ሲሆን ይህም የአከፋፈል የዘርፉን አሰራር ያላገናዘበ በመሆኑ ወደ ነበረበት እንዲመለስ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ጠይቀዋል። አዲሱ አካሄድ የትራንስፖርት ዘርፉን አሰራር ያላገናዘበ ከመሆኑ በተጨማሪ ግብር ሰብሳቢው ተቋም ማግኘት የሚገባውን ገቢ እንዳያገኝ የሚያደርግ በመሆኑ ወደ ነበረበት የቁርጥ ግብር ሊመለስ ይገባል፣ ሲል ነው ፌዴሬሽኑ የጠየቀው። የኢትዮጵያ የትራንስፖርት አሰሪዎች ፌዴሬሽን የሕዝብ ግንኙነት ኃላፊ ወይዘሮ ወርቅ አለማው ንጋቱ እንደተናገሩት አዲሱ የትራንስፖርት ግብር አከፋፈል በትራንስፖርት ዘርፉ ላይ ደረሰኝ የማይቀርብባቸው በርካታ ክፍያዎች ስላሉ የአሰራር ክፍተት ይፈጥራል። አሰራሩ ግብር ከፋዮችን ተገቢው ግብር እንዳይከፍሉ ያደርጋል ያሉት ኃላፊው በየቦታው ከሚገኙ ኬላዎች ክፍያ ጀምሮ የማደሪያ ቦታዎች፣ በገቢዎች ተቀባይነት የማይኖራቸው ጥቃቅን ክፍያዎች በአንዳንድ የሀገሪቱ አካባቢዎች ካለው አለመረጋጋትና ግጭት ጋር ሲደመር ደረሰኝን ለመስጠት የማይመቹ ናቸው ብሏል። ፌዴሬሽኑ ዘርፉ በሀገራዊ የሎጂስቲክስ እና ኢኮኖሚያዊ እንቅስቃሴ ውስጥ ወሳኝ ሚና ያለው እንደመሆኑ ያልተገባ የገንዘብና የአስተዳደር ሸክሞች ሳይኖርበት ተገቢውን የመንግስት ግብር በአግባቡ እየከፈለ እንዲቀጥል መንግስት ሁኔታዎችን እንዲያመቻች ጠይቀዋል። የጤና ተቋማት የአስገዳጅ ደረጃዎችን ለማሟላት ፈቃደኛ ለመሆናቸው ፈተና እንደሆነ ተገለጸ። በከተማው የሚገኙ የመንግስትና የግል የጤና ተቋማት አገልግሎት አሰጣጥ ጥራትን የሚያስጠብቁ አስገዳጅ የጥራት መመዘኛ መስፈርቶችን አሟልቶ ለመስራት ፈቃደኛ ለመሆናቸው በቁጥጥር ስራው ላይ ተግዳሮት እንደሆነበት የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። በባለስልጣኑ የብቃት ማረጋገጥ ዘርፍ ምክትል ስራ አስኪያጅ ትዕግስት በረዳ የጤና ተቋማት አገልግሎት አሰጣጥ ላይ የጠናከረ ቁጥጥር የማድረግ በጤና ተቋማት የሚሰጡ የሕክምና አገልግሎቶች ጥራትን ለማረጋገጥ ፋይዳው የጎላ ቢሆንም በአዋጅ ደረጃ የተደነገጉ መመዘኛ መስፈርቶችን በማሟላት አገልግሎት ከመስጠት አንጻር በተቋማት ደረጃ ፍላጎት አለመኖሩን ተናግረዋል። የአካል ጉዳተኞች መወጣጫ መንገዶች፣ ጥራቱን የጠበቀ የአገልግሎት መስጫ ቤቶች፣ ንጽህናቸውን የጠበቁ የህክምና መስጫ ቁሳቁስና ሌሎችን በተቋማት በኩል አስገዳጅ መመዘኛዎች አለመሟላታቸው መሆኑን አስታውሰዋል። ይህም በመሆኑ በባለስልጣን የጤና ተቋማት ላይ የሚደረጉ ቁጥጥር ስራዎች አስቻ ያለመደረጉንም አክለዋል። ችግሩ በመንግስትና በግል የጤና ተቋማት ላይ የሚስተዋል እንደሆነ የገለጹት ሲሆን በጤና ተቋማት አገልግሎት አሰጣጥ ላይ ጥራት መመዘኛ አስገዳጅ መሆኑን ተናግረዋል። ችግሩ ለመቅረፍ የተለያዩ እርምጃዎች ቢወሰዱም ለውጥ ማምጣት እንዳልተቻለ ጨምረው አራርተዋል። የህብረተሰቡን የጤና ፍላጎት ለማርካት እንደ ሀገር የተጠኑ ጥናቶች መሰረት በማድረግ የተለያዩ ክፍተቶችን ፈጥሮ በማረም ከጊዜ ወደ ጊዜ የተሻለ የጤና አገልግሎት ተደራሽ ማድረግ እንደሚገባም አሳስበዋል። በተጨማሪም ተቋማቱ ከመሰል ድርጊታቸው መቆጠብ እንዳለባቸው አሳስበው ይህም ሳይሆን ሲቀር ባለስልጣኑ ህጋዊ እርምጃዎችን እንደሚወስድ አጽኖ ሰጥተዋል። የመንግስታቱ ድርጅት የእርዳታ ማስተባበሪያ ጽህፈት ቤት የምዕራብ ትግራይ አካባቢዎችን አከራካሪ ብሏል በሚል ተቃውሞ ቀረበበት። የተባበሩት መንግስታት ድርጅት የሰብዓዊ እርዳታ ማስተባበሪያ ጽህፈት ቤት አዲስ በወጣው አመታዊ ሪፖርት የምዕራብ ትግራይ አካባቢዎች አከራካሪ ሲል ጠርቷል ሲል በትግራይ የሚንቀሳቀሱ ሲቪል ማህበራትና ፖለቲካ ፓርቲዎች ተቃወሙ። ዓለም አቀፉ የትግራይ ምሁራንና ባለሙያዎች ማህበርን ጨምሮ በክልሉ ዙሪያ የሚሰሩ 18 ሲቪክና የምርምር ተቋማት በጋራ ትላንትና ሰኔ 3 2017 ዓ.ም በወጡት መግለጫ የመንግስታቱ ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በአመታዊ ሪፖርቱ ላይ የምዕራብ ትግራይ አካባቢዎች በካርታ አስደግፎ አከራካሪ በሚል የጠቀመበት አገላለጽን እናወግዛለን ብለዋል። ማስተባበሪያ ቢሮ በቅርቡ ባወጣው አመታዊ ሪፖርትም ቀደም ሆነ ቀደም ሲል ባወጣቸው መግለጫዎች በካርታ በማስደገፍ የምዕራብ ትግራይ አካባቢዎች በአማራ ክልል እንደሆኑ አድርጎ አቅርቧል ያለው የተቃውማቱ የጋራ መግለጫ፣ በተጨማሪ ማከራካሪ ቦታዎች የሚል አገላለጽ እየጠቀመ ነው ሲል ተችተዋል። በተመሳሳይም ሳልሳይ ወያኔ ትግራይ ሰኔ 22 2017 ዓ ም ባወጣው መግለጫ የመንግስታቱ ድርጅት በካርታ ደግፎ ምዕራብ ትግራይን አከራካሪ ሲል ማቅረቡ በጽኑ እንደሚያወግዝ ጠቅሶ ቢሮ የተጠቀመው ካርታ ሕገወጥና አሳች ነው ሲል ተችቷል። ኢትዮጵያ ከቻይና ዕዳ ካለባቸው የአፍሪካ ሀገራት ሁለተኛ ደረጃ ላይ ተቀመጠች። ባለፉት ሁለት አስርተ ዓመታት 145 ቢሊዮን ዶላር ከቻይና በመበደር ኢትዮጵያ ከቻይና ከፍተኛ ዕዳ ካለባቸው የአፍሪካ ሀገራት ዝርዝር በሁለተኛ ደረጃ ላይ መቀመጧን የቢዝነስ ኢንሳይደር አፍሪካ ዘገባ አስታውቋል። ይህ የፋይናንስ ግንኙነት ከ2000 እስከ 2023 ባሉት ዓመታት ውስጥ በከፍተኛ ደረጃ ላይ አድጓል። ቻይና ለአፍሪካ ያላትን አጋርነት ያሳየችው በመሰረተ ልማት ላይ ያተኮሩ ብድሮችን በመስጠት ነው። ከቻይና ከፍተኛ ብድር ካለባቸው የአፍሪካ ሀገራት ዝርዝር ውስጥ አንጎላ 46 ቢሊዮን ዶላር በመበደር ቀዳሚ ስትሆን ኢትዮጵያ 66 ስምምነቶች አማካኝነት 145 ቢሊዮን ዶላር በመበደር ሁለተኛ ደረጃ ላይ ነች። ኢትዮጵያ ይህንን ብድር ለባቡር ሐዲድ፣ ለኤሌክትሪክ ኃይል ፕሮጀክትና ለቴሌኮሚኒኬሽን መሰረታዊ ልማቶች ማስፋፊያ እንደ ባለ ዘገባው ይገልጻል። ከ2000 እስከ 2023 የቻይና ከፍተኛ ዕዳ ካለባቸው አስር የአፍሪካ ሀገራት ውስጥ አንጎላ፣ ኢትዮጵያ፣ ግብጽ፣ ኬንያ፣ ናይጄሪያ፣ ዛምቢያ ደቡብ አፍሪካ፣ ሱዳን፣ ጋና ና ካሜሮን ይገኙበታል። ዩናይትድ ኪንግደም ሁለት የእስራኤል ቀኝ ዘመም ሚኒስትሮች እስራኤል በኃይል በያዘችው ዌስት ባንክ በፍልስጤም ማኅበረሰቦች ላይ በተደጋጋሚ ጥቃት በማነሳሳት ማዕቀብ ጥላለች። ኢትማር ቪን ጋቪር ና በዛለል ስሞትሪች የተባሉ ሚኒስትሮች ወደ ዩናይትድ ኪንግደም እንዳይገቡ ና በዩኬ ያላቸውም ንብረት እንዳይንቀሳቀስ እግድ እየጣለባቸው የውጭ ጉዳይ ሚኒስቴር አስታውቋል። ማክሰኞ ለት ይፋ የሆነው እርምጃ ከአውስትራሊያ፣ ኖርዌይ፣ ካናዳ እና ኒውዚላንድ ጋራ በጋራ የተወሰደ እንቅስቃሴ አካል ነው። ለእርምጃው ምላስ የሰጠችው እስራኤል የተመረጡ ተወካዮች ና የመንግስት አባላት ለዚህም አይነት እርምጃዎች መደረጋቸው አሳዛኝ ነው ብላለች። ዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ዴቪድ ላሜ የእስራኤል የፋይናንስ ሚኒስቴር ስሞትሪች እና የደህንነት ሚኒስቴር ቤንጋቢ ፍልስጤማውያን ሰብአዊ መብቶች ላይ ከባድ ጥቃትና የአክራሪ ግጭቶችን አነሳስተዋል ብለዋል። የአሜሪካን የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እርምጃውን የተቃወሙ ሲሆን እነዚህ አይነት ማዕቀቦች አሜሪካ መሪ የሆነውን የተኩስ ማቆም ጥረት አይደግፉም፣ ታጋቾች ወደ ቤታቸው አይመልስም፣ ጦርነቱን አያስቆምም በማለት በኤክስ ገጻቸው አስታውቀዋል። ሀገራቱ ማዕቀቡን እንዲያነሱ የጠየቁት ሩቢዮ አሜሪካ ከእስራኤል ጋር ያላትን አጋርነት እንደምትቆምም ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።